ሰላም ጤና ይስጥልኝ። ውድ ቻናሌ ቤተሰቦች አዳዲስ መረጃዎችን ይዤላችሁ መጥቻለሁ፣ እንድትከታተሉኝ ጋበዝኳችሁ። ከዛ በፊት ግን ዋና ዋናዎችን ነገር ላስደምጣችሁ። በጀግናዊ የሀገር መከላከያ ሰራዊት የሚመራው ጥምር ጦሩ የጽንፈኛው ምሽግ የነበረውን የቋራ ወረዳ ቴዎድሮስ ከተማና አካባቢውን ሙሉ በሙሉ መቆጣጠሩ ተሰምቷል ማለት ነው። እንዲሁም በምስራቅ ደንቢያ ወረዳ በጽንፈኛው አባላት ላይ እርምጃ መወሰዱንም መረጃዎች ደርሰውናል። እንዲሁም ጀግናው አየር ኃይላችን በአፋር ክልል መጋላ ወረራ የፈጸሙ ሻቢያ ተላላኪዎች ላይ እርምጃ መውሰዱም ተሰምቷል። ወደ ዝርዝር መረጃው የምናልፍ ነው የሚሆነው። አብራችሁ እንድትቆዩ በድጋሜ ጋበዝኳችሁ። የጸጥታ መዋቅሩ ጽንፈኛው መሽጎ በነበረበት ቦታ ልዩ ስሙ በበራይ ላይ ሲደርስ የህዝብ መገልገያ የሆኑ አንድ አምቡላንስና አንድ የግብርና ስርኤፍ መኪናዎችንም ማቃጠሉ ነው የተሰማ። ቋራ ገልጉ ጥቅምት 28 ቀን 2018 ዓ በምራብ ጎንደር ዞን ቋራ ወረዳ በጀግነው አገር መከላከያ ሰራዊት የሚመራው ጥምር ጦር የጽንፈኛው ምሽግ የነበረውን በወረዳው ስር የሚገኙ ቴዎድሮስ ከተማና አካባቢውን ሙሉ በሙሉ ተቆጣጥሯል። በጀግና አገር መከላከያ ሰራዊት እየተመራ የሚገኘው ጥምር ጦሩ ጽንፈኛው ወደ መሸገበት ቴዎድሮስ ከተማ ኦፕሬሽን እየሰራ በሚሄድበት ወቅት የጠላት ምሽግና ማሰልጠኛ ቦታ የነበረ ልዩ ስሙ በበራይ የተባለው ቦታን በመቆጣጠር በሚቆጣጠርበት ወቅት ጽንፈኛው የህዝብ መገልገያ የሆኑ አንድ አምቡላንስና አንድ ስርኤፍ መኪናዎችን የማቃጠሉን የቋራ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ ዋና ሳጅን በሪሁን ጥላሁን ናቸው የገለጹት። እንደ ኃላፊው ገለጻ ከአገልጎት ቴዎድሮስ የአስፓልት መንገድ ፕሮጀክት በጽንፈኛው ተወስዶ የነበረን ሲኖ ትራክ መኪና በጀግና ሀገር መከላከያ ሰራዊት የሚመራው ጥምር ጦር በቁጥጥር ስር ማዋሉንም ጠቅሰዋል። ጽንፈኛው የህዝብ መገልገያ የሆኑ ማቴሪያሎችን ከማቃጠልና ከመዝረፍ ውጭ ሌላ አላማ የሌለው ትግል እያካሄደ እንደሚገኝ በተግባር ያረጋገጥበትን ስራ መስራቱን ዋና ሳጅን በሪሆንም ጠቅሰዋል። ጽንፈኛው አሁን ላይ በጀግናው የአገር መከላከያ ሰራዊት እየተመራ ያለው ጥምር ጦሩ ከባድ ምታድርሶበት ሞትና ቆስለኛ ሆኖ ከአካባቢው እንዲወገድ ማድረግ መቻሉንም ገልጸዋል። የጸጥታ ኃይሉ በቋራ ወረዳ ስር የሚገኙ ቴዎድሮስ ከተማ፣ ዳዛ ቀበሌ፣ ወፍታና ወርቄና ቀበሌዎችን ሙሉ በሙሉ ከጽንፈኛው በማጽዳት በመንግስት ቁጥጥር ስር ማዋል መቻሉንም አንስተዋል። በጀግኖ በጀግኖች የጸጥታ አካላት በተወሰደበት ኦፕሬሽን አብዛኛው ቦታ ኮረብታማ ገደላማ ከመሆኑ የተነሳ ጽንፈኛው በጎዳና በዳውራ በዛና በኮዘራ ቆስሎ በሩጫ እያለ ገደል በመግባት ለአሞራና ለዱር አራዊት ቀለብ መሆኑንም ጠቅሰዋል። የጽንፈኛው አመራር የጦር ውጊያ የማያውቁ ወጣቶችን ከውጭ ባንዳዎች ብር ተለቋል እያለ ለጦርነት በማሰለፍ ለሞትና ለቁስን መዳረጉንም ነው የገለጹት። ወጣቱ የጽንፈኛውን አላማ የለሽ ትግሉን በመረዳት የመንግስትን የሰላም ጥሪ በመቀበል ለሰላማዊ መንገድ መያዣ መቻል እንዳለበትም ኃላፊው አሳስበዋል። ከዚሁ ጋር በተያያዘን በምስራቅ ደንቢያ ወረዳ በጽንፈኛው አባላት ላይ እርምጃ መወሰዱ ነው የተገለጸው። በማዕከላዊ ጎንደር ዞን በምስራቅ ደንቢያ ወረዳ ሕግ እያስከበረ የሚገኘው የሰላም አስከባሪና የመለሻ አባላት ከመከላከያ ኃይላችን ጋር በጥምረት ባካሄደው ኦፕሬሽን በጽንፈኛው አባላት ላይ እርምጃ መውሰዱን የማዕከላዊ ጎንደር ዞን ሚሊሻ ቅርንጫፍ ጽህፈት ቤት ኃላፊ አስታውቋል። የዞኑ ሚሊሻ ጽህፈት ቤት ኃላፊ አቶ አሰፋ ዳምጤ እንደገለጹት ጽንፈኛ ኃይሉ ህዝብ በሰላም ወጥቶ እንዳይገባና የልማት ስራዎችን ተዘዋውሮ እንዳይከውን ጸረ ህዝብና ጸረ ልማት አቋም ያለው ጠላት በመሆኑ የማያዳግም እርምጃ እየተወሰደበት እንደሆነም ገልጸዋል። በኦፕሬሽኑ ላይ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች እንዲሁም ትጥቆችና ለዘረፋ ይጠቀሟቸው የነበሩ ልዩ ልዩ ማዕተሞች በቁጥጥር ስር መዋላቸውን ነው የዞኑ ምንሻ ጽፈት ቤት ኃላፊ ያብራሩት። ጥምር ጦሩ ህዝብና መንግስት የሚሰጠውን ግዳጅ በላቀቅ ጀግንነት ለመወጣት በስነ ልቦናና በአካል ብቃት ዝግጁ መሆኑንም ያሳየ ነው ሲሉም ተናግረዋል። ጀግናው የአየር ኃይላችን በአፋር ክልል መጋላ ወረራ የፈጸመ የሻዕቢያና የህወሓት ወራሪ ወደ አፋር ይዘውት የገቡ የጦር መጋዘን ታንክና ተሳቢ የጦር መኪኖች በድሮን ወደ አመድነት ቀይሯቸዋል ነው የተባለው። የአየር ኃይላችን በተጠና መንገድ የጦር መጋዘኖች ብቻ ነው ጥቃት የፈጸመው፣ ለወረራ የመጡት የታጣቂ ቡድኖች ላይ ጥቃት ከማድረስም ተቆጥቧል። ወራሪ ቡድኑ ሻዕቢያና ተላላኪዎቹ ፍርጠጣ ላይ እንደሚገኙም መረጃዎች ይጠቁማሉ። ከዚህ ጋር በተያያዘ ውሸታሙና ደመጠጩ የህዋት ጊዜያዊ አስተዳደር የአፋር ክልል መንግስት ያቀረበው ክስ መሰረተ ቢስ ነው ሲልም አጣጥሏል ማለት ነው። የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያሰማው ክስ መሰረተ ቢስ ነው ሲልም ትላንት ጥቅምት 27 ቀን 2018 ዓ.ም በወጣው መግለጫ አጣጥሏል አፋር ውስጥ አራ መሬት የተባለው ታጣቂ ኃይል ከአሁን ቀደም በትግራይ ላይ ተደጋጋሚ ጥቃቶችን መፈጸሙ የጠቀሰው ጊዜያዊ አስተዳደሩ ችግር ፈጣሪው የአፋር ክልል መንግስት አሁን ራሱ ከሳሽ ሆኖ ብቅ ብሏልም በማለትም ወቅሷል። የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዝ ነውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ድርድርባ እና ጸሐፍቲ ገብረ አገው ድረስ በመሄድ የአስተዳደሩ አመራሮች ያለፉበታል ተብሎ በሚጠበቀው የመቀሌ መሆን መስመር ላይ ሁከት ሊፈጥሩ የሚችል ድርጊቶችን ሲፈጽሙ ቆይተዋል ብሏል። በመግለጫው እውነታዊ ሆኖ ሳለ ችግር እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ሮቡ ጥቅምት 26 ቀን 2018 ዓ ም የብሔራዊ ክልል መንግስት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረጋገጠ የአፋር ወሰን እንደሌለና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ እንደማሽነት የጉርብትና ግንኙነት የማይመጥን እንዲሁም በመህር ወቅት የትግራይ ሕዝብን ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑንም ነው በመግለጫው ያሳወቁት። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምመለስ ግን ላይክና ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሰዋችሁ ቤተሰብ ድቶኒ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ